ስሜ ይበልጣል ሽመልስ ይባላለሁ። የአዲስ ፓርክ ዲቨሎፕና ማኔጅመንት ዋና ስራ አስኪያጅ ነኝ። በሚድሮክ ኢንቨስትመንት ግሩፕ በሆስፒታሊቲ ክላስተር ውስጥ የሚገኝ ሴክተር ድርጅታችን፣ እንደሚታወቀው የሚሊኒየም አዳራሽ በርካታ ሁነቶችን እያዘጋጀ የሚገኝ ነው። ላለፉት በርካታ ዓመታት፣ በ2017 ዓ.ም ባስመዘገብነው ከፍተኛ ውጤት የመንግስት ግዴታችንን በአግባቡ በመወጣታችን ታማኝ ግብር ከፋይ በሚል የብር ተሸላሚ ሆነናል። በቀጣይ 2018 በጀት ዓመትም የበለጠ ታትረን የወርቅ ተሸላሚ እና ከዛም በላይ ለመሆን የበኩላችንን አስተዋጽኦ እናበረክታለን። በዚህ ምክንያት የማኔጅመንቱና የሰራተኛው ከፍተኛ አስተዋጽኦ ያለበትና ለዚህም ስለበቃን ሁላችሁም እንኳን ደስ አላችሁ እላለሁ።